ሰላም ሰላም! የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ የጂቪ ቴሌግራም የቲክቶክ ተከታታዮች እንኳን ለመስቀል በዓል አደረሳችሁ! እንኳን ደህና መጣችሁ። ሰላም ሰላም እንደምን ናችሁ? የተወደዳችሁ የተከበራችሁ የሀገሬ ልጆች መዝገብ ሚዲያ የዩቲዩብ የቴሌግራም፣ የቲክቶክ ተከታታዮች እንደ እንደምስኪሳ አደረሳችሁ እንኳን ደህና መጣችሁ። ስለመጣችሁ እጅግ ከልብ አመሰግናለሁ። እስኪ ገባ ገባ በሉ። ቪዲዮውን እስከ መጨረሻ በመከታተል ላይክሽር በማድረግ ከዳድሶች ሰብስክራይብ በመላ ጉብኝታችሁ በጽናት አሳዩ። ገባ ገባ በሉ። ተጠፋፍተናል እንዴት ናችሁ? እንዴት ናችሁ?

ሰላም ሰላም ሰላም፣ እንዴት ናችሁ? ገባ ገባ በሉ ገባ ገባ። ካመንት ጻፉ። ራይት ዩር ካመንትስ ሰብስክራይብ ማይ ቻናል። ጌት ኢን ፕሊዝ። ዌር አር ዩ ፍሮም ከማን ፕሊዝ። ሰላም፣ እንዴት ናችሁ? የተወደዳችሁ፣ የተከበራችሁ የሀገሬ ልጆች እንዴት አላችሁ? እስቲ ካመንት ጻፉ። ተጠፋፍተናል፣ ተጠፋፍተናል።

መካከለኛው ምስራቅ ላይ የሦስተኛው የዓለም ጦርነት ስጋት ተደቅኗል። አሜሪካ አጋርነቷን ለእስራኤል እያሳየ ትገኛለች።

ላይክ አድርጉ። ላይክ ላይክ ላይክ ሼር። ያው ስለጥፎ አለው ለማለት ያክል ነው የገባሁት እርግጥ ሄለን ሰላም፣ ሰላም። ሄለን እንዴት ነሽ? እሺ፣ ደምራለሁ ስወጣ ደምራለሁ። ኮመንት ጻፊልኝ ሄለን፣ ቪዲዮ ላይ ኮመንት ጻፊልኝ። ደምርሻለሁ። እሺ፣ ሄለን ሰላም ብያለሁ። የኢራን ደጋፊ ታጣቂዎች እስራኤልን አስጠነቀቁ፣ ይላል የሐሚንን አንድ ፀጉር ብትነኩ የእሳታችን ኢላማ ትሆናላችሁ፣ ይላሉ የሐሚንን አንድ ፀጉር ብትነኩ የእሳታችን ኢላማ ትሆናላችሁ፣ ይላሉ የኢራን ታጣቂዎች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም በሚል ለካቢኔያቸው የሰጡት አቅጣጫ ኢራን ደጋፊዎችን አስቆጥቷል ይላል መረጃው። ይህ የኔታናሁ ንግግር የእስራኤል እንቅስቃሴ የኢራንን ጠቅላይ መሪ አሊ ሀሚንን ጨምሮ በኢራን አገዛዝ ውስጥ ያሉ ከፍተኛ ባለስልጣናትን ሊያጠቃ እንደሚችል ግልጽ ማሳያ ነው ተብሏል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ በእስራኤል የካቢኔ ስብሰባ ላይ ባደረጉት ንግግር በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም ብዬ ግልጽ መመሪያ ሰጥቻለሁ ብለዋል ይህንን ንግግር የሰሙ የኢራን አብዮታዊ ዘብ ጠባቂዎች የኢራንን ጠቅላይ መሪን ለመግደል ሙከራዎችን ማድረግ እስራኤልን ዋጋ ያስከፍላታል ብለዋል ሲል ተስኒም የዜና ወኪል ዘግቦታል ልክ እንደዚሁም የኢራን ደጋፊ የሆኑት የሊባኖሱ ሄዝቦላህና የየመኑ ሁቲ ታጣቂዎች የጠቅላይ መሪው የሰይድ አሊ ሀሚኒ አንድ ጸጉር ብትነካ፣ አንተና አጋሮቻችሁ የእሳታችን ላማ ትሆናላችሁ የሚል ማስጠንቀቂያ ሰጥተዋል ይላል መረጃው። እሺ እንዲህ እንዲህ እያለን ሌሎችን መረጃዎች እያጋራችሁ ጥቂት ደቂቃዎችን አብረን የምንቆይ ሆናል። የተወደዳችሁ የተከበራችሁ የሀገሪቱ ልጆች እንግዲህ በሌላ መረጃ ኢትዮጵያ ከአፍሪካ በኑሮ ውድነት አንደኛ ደረጃ ለመሆን በእታለች፣ ከዓለማችን ደግሞ በኑሮ ውድነት ሀምሳ ሶስተኛ ደረጃን ይዛለች የሚል መረጃም እንደዚሁ ወጥቷል ማለት ነው። በጣም የሚገርም ነው። የኑሮ ውድነቱ ከእለት ወደ እለት እየናረ መጥቷል ማለት ነው። ብዙሀኑ ኢትዮጵያን ተማሯል። ከእጅ ወዳፍ ለማለት እንኳ ብዙዎች ተቸግረው ያሉበት ሁኔታ ነው። እንግዲህ እነኚህ ችግሮች ተደማምረው ኢትዮጵያን ከአፍሪካ አንደኛ ደረጃ በኑሮ ውድነት እንድትወጣ ከዓለማችን ደግሞ ሃምሳ ሶስተኛ ደረጃ ላይ እንድትሰለፍ እንግዲህ እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ የኢራኑ ጠቅላይ መሪ አያቶላህ ኻሜኒ አስታውቀዋል። ያሉት በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ነው። ኢስራኤል ጦር በበኩሉ የኢራን ጥቃቶችን አምኖ ምላሽ ኢስራኤል ጦር በበኩሉ የኢራን ጥቃቶችን አምኖ ምላሽ እንሰጣል። አልጀዚራ እንደዘገበው የሀይፋ ከንቲባ ዮና የሀቭ እንዳሉት የመጨረሻ የሚሳኤል ጥቃት ስትራቴጂካዊ ቦታዎች ላይ ያነጣጠረ ነበር ብለዋል። የቆሰሉ ሲሆን በሀይፋ ከተማ ላይ የወደቀው የኢራን ሚሳኤል ያደረሰው ውድመት ከባድ መሆኑም ተነግሯል ሲል አልጀዚራ ዘግቧል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስተር አባስ አራጊቺ ከእንግሊዝ ፈረንሳይና ጀርመናቻቸው ጋር ለመወያየት በስዊዘርላንድ ጄኔቭ ገብተዋል። አራጊቺ በኢራን ላይ የሚደረገው ጥቃት እስካልቆመ ድረስ የኒክለር ድርድሩ እንደማይቀጥልም አስታውቀዋል ይላል መረጃው። ስምንተኛ ቀኑን በያዘው የኢራንና እስራኤል በሚሳኤል የታገዘ የተኩስ ልውውጥ በየደቂቃው አዳዲስ መረጃዎች እየወጡ ይገኛሉ። በሺዎች የሚቆጠሩ ኢራናውያን ሰልፈኞች እስራኤልን በመቃወም በቴህራንና በሌሎች ስምንት የሀገሪቱ ከተሞች አደባባይ ወጥተው ድምፃቸውን አሰምተዋል። የሀገሪቱ ከፍተኛ ባለስልጣናትም በሰልፉ ላይ ተገኝተዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺ ከእንግሊዝ፣ ፈረንሳይና ጀርመን አቻዎቻቸው ጋር ለመወያየት ሲውዘርላንድ ጄኔቭ ገብተዋል። አራጊቺ በኢራን ላይ የሚደርሰው ጥቃት እስካልቆመ ድረስ የኒውክለር ድርድሩ እንደማይቀጥል አስታውቀዋል። የአሜሪካው ነጩ ቤተ መንግስት የሁለቱን ሀገራት ሁኔታ በተመለከተ መግለጫ ሰጥቷል። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ በሚያስተላልፉት ውሳኔ መሰረት አሜሪካ ከእስራኤል ወገን መሆን አለመሆኗ ይለያልም ተብሏል። ሄዝቦላህ በዋና ጸሐፊው በኩል ባስተላለፈው መልእክት ደግሞ በኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሚኒ ላይ የሚደረግ ማንኛውም የግድያ ሙከራ በቀጠናው ላይ እንደሚወሰድ ወረራ እንቆጥረዋለን ሲሉ ተናግረዋል። እንድገባ ገባ ብትሉ ደስ ይለኛል ቶላችሁ አገሬ ልጆች የመዝገብ ሚዲያ የዩትዩብ፣ የቴሌግራም፣ የቲክታክ ተከታታዮች የኢራኑ ፕሬዝደንት ጦርነቱ እንደ የኢራኑ ፕሬዝዳንት ጦርነቱ የሚቆምበትን ብቸኛ መንገድ ተናገሩ ይላል ሌላኛው መረጃ እስራኤል ማጥቃት ከቀጠለች ኢራን የበለጠ ጠንካራ ምላሽ ምላሽ ትሰጣለች ያሉት እንግዲህ የኢራኑ ጠቅላይ ሚኒስትር የኢራኑ ፕሬዝዳንት ማስድ ይቅርታ የኢራኑ ፕሬዝዳንት ናቸው። እስራኤል ማጥቃት ከቀጠለች ኢራን የበለጠ ጠንካራ ምላሽ ትሰጣለች ያሉት ማለት ነው። የኢራኑ ፕሬዝዳንት ማሱድ ፔዝሽካን ግጭቱን ለማስቆም ብቸኛው መንገድ እስራኤል የምትፈጽመውን የአየር ጥቃት ማቆም አለባት በማለት ነው ሀሳባቸውን ያጋሩት። ፕሬዝደንቱ በቴሌቪዥን በሰጡት መግለጫ እኛ ሁልጊዜ ሰላምና መረጋጋት እንከተላለን ብለዋል። አሁን ባለው ሁኔታ ዘላቂ ሰላም የሚኖረው የጽዮናዊ ጠላት ጦርነቱን ከገታና የሽብር ቅስቀሳዎቹን ለማስቆም ጠንካራ ዋስትና ከሰጠ ብቻ ነው ሲሉም ተናግረዋል። አክለውም ይህን አለማድረግ ግን ከኢራን የበለጠ ኃይለኛ ጸጸት የሚፈጥር ምላሽ ያስከትላል ሲሉ ፕሬዝደንቱ አስጠንቅቀዋል። ይህ በዚህ እንዳለ የእስራኤል ጦር የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከስልሳ በላይ የሚሆኑ የጦር አውሮፕላኖችን እና በደርዘን የሚቆጠሩ ኢላማዎችን መምታቱን አስታውቋል።

ገባ ገባ በሉ፣ እስኪ ኮመንት ጻፉ። ገባ ገባ በሉ ኮመንት ጻፉ። የተወደዳችሁ የተከበራችሁ